ሰላም ጤና ይስጥልኝ። ከሐረሪ ክልል ቴሌቪዥን የእለቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ምስጋናው ኃይሉ ነኝ። በቅድሚያም ክልላዊ ዜናዎች፣ የክልሉን ቱሪዝም መስቦች መልሶ በማልማት አበረታች ተግባራት መከናወናቸውን የቱሪዝም ሚኒስትር ሰላማዊት ካሳ ገለጹም። መቀመጫቸውን አዲስ አበባ ያደረጉ የውጭ ሀገራት አምባሳደሮችና ዲፕሎማቶች በሐረሪ ክልል የቱሪዝም መዳረሻ ስፍራዎችንናም የኮሪደር ልማት ስራዎችን ተዛውረው ጎብኝተዋል። ሄኖ ግርማ ተቀማጭነታቸውን አዲስ አበባ ያደረጉ የውጭ ሀገራት አምባሳደሮች ና ዲፕሎማቶች ሐረሪ ክልል የቱሪዝም መዳረሻ ስፍራዎችን ና የኮሪደር ልማት ስራዎችን ተዘዋውሮ ጎብኝተዋል የቱሪዝም ሚኒስትር ሰላማዊት ካሳ በዚሁ ጊዜ እንዳሉት በክልሉ የቱሪዝም መስህቦችን መልሶ በማልማትና ና ለጎብኚዎች ምቹና ማራኪ በማድረግ አበረታጅ ተግባራት መከናወናቸውን ገልጸዋል በተለይም የጅጎል አለም አቀፍ ቅርስን ታሪካዊ ይዘቱን ጠብቆ የተከናወነው የመልሶ ልማትና እንክብካቤ ስራ የሚደነቅ መሆኑንም ጨምረው ገልጸዋል በክልሉ በየዘርፉ የተከናወኑ እነዚህ ተግባራት የቱሪዝም ፍሰቱን በማሳለጥ ለዘርፉ እድገት ከፍተኛ አበርክቶ እንዳላቸውም ጠቁመዋል። በመሆኑም ጉብኝቱ በዋናነት በክልሉ ያሉትን የቱሪዝም መስህብ ስፍራዎችን በማስተዋወቅ የውጭ ቱሪስት ፍሰቱን ለማሳደግ የሚያስችል ስለመሆኑም ያላቸውን እምነት ገልጸዋል። ሚኒስቴር መስሪያ ቤቱ ከአጋሮች ጋር በመተባበር በመላ ሀገሪቱ የሚገኙትን እምቅ የቱሪዝም ሀብቶችን በማልማትና በሰፊው በማስተዋወቅ የዘርፉን ዘላቂነት ለማረጋገጥ አበክሮ እየሰራ እንደሚገኝም ሚኒስትሯ አመላክቷል። የውጭ ሀገራት አምባሳደሮችና ዲፕሎማቶች ልዑክም በሐረሪ ክልል የቱሪዝም መዳረሻ ስፍራዎችን የኮሪደር ልማት ስራዎችንም ጎብኝተዋል። በተመሳይም የልኡካን ቡድኑ ባህረ ከተማ የሚገኙ ባህላዊ ታሪካዊ ሙዚየሞችን ጎብኝተዋል። ይህነው ግርማ። በቱሪዝም ሚኒስትር ሰላማዊት ካሳ የተመራው መቀመጫቸውን አዲስ አበባ ያደረጉ ከአርባ በላይ የውጭ ሀገራት አምባሳደሮችና ዲፕሎማቶች በሐረሪ ክልል የቱሪዝም መዳረሻ ስፍራዎችንና የኮሪደር ልማት ስራዎችን ጎብኝተዋል። በጉብኝት መርሃ ግብሩ የፌዴራል ቱሪዝም ሚኒስትር ሰላማዊት ካሳ፣ በኢትዮጵያ የተባበሩት መንግስታት ድርጅት የትምህርት የሳይንስ ና የባህል ድርጅት ዩኔስኮ ላይዘን ቢሮ ዋና ዳይሬክተር ሪታ ቢሱናት ዶክተር ሪታ ቢሱናት፣ አምባሳደሮች፣ የዲፕሎማቲክ ማህበረሰብ አባላትና የዓለም አቀፍ ተቋማት የስራ ኃላፊዎች ተገኝተዋል። በተመሳሳይም የልኡካን ቡድኑ ሐረር ከተማ የሚገኙትን ባህላዊና ታሪካዊ ሙዚየሞችንም ተዘዋውረው ጎብኝቷል። በዚሁም በጁገልና ከጁገል ውጪ የተከናወኑ የኮሪደር ልማት ስራዎች ከተማይቱን ምቹ የቱሪዝም መዳረሻ እንድትሆን ያስቻሉ ስለመሆናቸው በጉብኝቱ ወቅት ተገልጿል። በዚህም ሐረር ከተማ የተመለከቱትን የቱሪዝምና የቅርስ ጥበቃ ስራዎችን በቀጣይ ለዓለም በማስተዋወቅ ረገድ የሚጠበቅባቸውን ኃላፊነት ለመወጣት ዝግጁ እንደሆኑም ነው በጉብኝቱ ላይ የተሳተፉ የልኡካን ቡድን አባላቱ የገለጹት መራ ግብሩ ቱሪዝም ሚኒስቴር እና በኢትዮጵያ የተባበሩት መንግስታት ድርጅት የትምህርት የሳይንስና የባህል ድርጅት ዩኔስኮ ላይዘን ቢሮ አስተባባሪነት የተዘጋጀ መሆኑ ተገልጸዋል። ዜናዎቻችን እንደቀጠሉ ናቸው። በሐረሪ ክልል ህገወጥ የንግድ ስራ በተሰማሩ ነጋዴዎች ላይ የሚወሰደው እርምጃ ጠናክሮ እንደሚቀጥል የክልሉ ኢንተርፕራይዞች ልማት ኢንዱስትሪ ቢሮ አስታውቋል። የሐረሪ ክልል ንግድ ልማት ኤጀንሲ በሐረር ከተማ ከሚገኙት የአትክልት ነጋዴዎች ጋርም ውይይት አካሂዷል። የአብስራ አሰግድ የሐረሪ ክልል ንግድ ልማት ኤጀንሲ በሐረር ከተማ ከሚገኙ የአትክልት ነጋዴዎች ጋር ውይይት አካሂዷል። በመድረኩ የክልሉ ኢንተርፕራይዞች ልማትና ኢንዱስትሪ ቢሮ ኃላፊ አቶ እስማኤል ዩሱፍ እንደገለጹት የንግዱ ማህበረሰብ ህጋዊ አሰራርን ተከትሎ ብቻ ስራቸውን ማከናወን እንዳለባቸው አስታውቀዋል። ህገ ወጥ የንግድ ስርዓት ሀገርን የሚያፈርስ ህዝብን በእጅጉ የሚጎዳ ተግባር መሆኑ አቶ እስማኤል ዩሱፍ ተናግረዋል። የክልሉ የንግድ ልማት ኤጀንሲ ኃላፊ አቶ ሸሪፍ ሞሜ በበኩላቸው በአትክልት ነጋዴዎች ላይ የሚስተዋሉ ችግሮችን ማሻሻል ሊደረግ እንደ እንደሚገባ ማስታውቀዋል። አያይዘውም ምክንያታዊ ያልሆነ ህገወጥ የዋጋ ጭማሪ ማድረግ፣ የእቃዎችን ዋጋ አለመለጠፍ፣ ፍትሐዊነቱ ባልተረጋገጠ መለኪያ ወይም ኪሎግራም ግብይት መፈጸም፣ የጸና የንግድ ስራ ፍቃድ ሳይኖር በንግድ ስራ መሰማራትና መሰል ህገወጥ የንግድ ስራ ተሳትፈው የሚገኙ ነጋዴዎችና ግለሰቦች ተጠያቂ እንደሚሆኑም ተናግረዋል። በዚህም በንግድ ምዝገባና ፍቃድ አዋጅ 98 ህዝባር 2008፣ በሸማቾች ጥበቃ አዋጅ 813 ህዝባር 2006ና በኢፌድሪ የንግድ ህግ አዋጅ 12.43.2013 መሰረት የገንዘብ መቀጮ አስተዳደራዊና የወንጀል ተጠያቂነት ያስከትላልም ብለዋል። በእነዚህም መሰል ሌሎች ህገወጥ የንግድ ስራ በተሰማሩና ና አላስፈላጊ የዋጋ ጭማሪ በሚያደርጉ ነጋዴዎች ላይ እርምጃ ለመውሰድ በቅንጅት እየተሰራ መሆኑንም ገልጸዋል። ለአስራ ሁለተኛ ክፍል ተማሪዎች ጠንካራ ድጋፍና ክትትል በማድረግ የተሻለ ውጤት እንዲያመጡ በትኩረት እንደሚሰራ ተገለጸ። ይህ የተገለጸው ሀያኛው የኢትዮጵያ ብሔር ብሔረሰቦችና ህዝቦች ቀን በሐረሪ ክልል አቦከር ሁለተኛ ደረጃ ትምህርት ቤት ዲሞክራሲ መግባባት ለህብረ ብሔራዊ አንድነት በሚል መሪ ቃል በተከበረበት ወቅት ነው። ያብስራ አሰግድ ሃያኛው የኢትዮጵያ ብሔሮች ብሔረሰቦችና ሕዝቦች ቀን በሐረሪ ክልል በአቡከር ሁለተኛ ደረጃ ትምህርት ቤት ዲሞክራሲያዊ መግባባት ለህብረ ብሔራዊ አንድነት በሚል መሪ ቃል ተከብሯል። የክልሉ የትምህርት ቢሮ ኃላፊ አቶ ጌቱ ነገው በስነ ስርዓቱ ላይ ባስተላለፉት መልእክት እንዳሉት የበዓሉ አከባበር ልዩ የሚያደርገው የመምህራን የተማሪዎችና የሁላችንም አሻራ ያረፈበት የህዳሴ ግድብ የተጠናቀቀበትና ሌሎች ትላልቅ ፕሮጀክት የጀመርንበት በመሆኑ ነው ብለዋል። በክልሉ በትምህርት ተቋማት የተጀመረውን ከፍታ የምናረጋ የሚረጋግጥበት ጊዜው አሁን ነው ሲሉም አክለዋል። ተማሪዎች በአንድነት በፍቅርና በመከባበር በዓሉን ሲያከብሩ የትምህርት ጥራትን በማረጋገጥና የትምህርት ጊዜ እንዳይባክን በጋራ መስራት እንዳለባቸውም ተናግረዋል። በተለይም ለ12ኛ ክፍል ተማሪዎች ጠንካራ ድጋፍና ክትትል በማድረግ የተሻለ ውጤት ለማምጣት ጥረት ማድረግ ይገባል ሲሉም ገልጸዋል። ስለዚህ ተማሪዎች፣ የተማሪ ቤተሰቦች፣ መምህራንና ሁሉም ባለድርሻ አካላት የተማሪዎችን ውጤት ለማሳደግ በትምህርት ጥራት ጉዳይ ላይ ማተኮር አለባቸው ብለዋል። ሃያኛው የኢትዮጵያ ብሄ ሌሎች ብሔረሰቦችና ሕዝቦች ጋር በትምህርት ቤቱ በድምቀት እንዲከበር አስተዋጽኦ ላበረከቱ አካላት ምስጋናቸውንም አቅርበዋል። በሀረሪ ክልል አካባቢ ጥበቃ ባለስልጣን በክልሉ ብክለትን ሊያስከትሉ የሚችሉት እና አምራች አገልግሎት ሰጪ ተቋማት ላይ የቅጣት እርምጃ ወሰደም። የሀረሪ ክልል አካባቢ ጥበቃ ባለስልጣን አምራቾችና አገልግሎት ሰጪ ተቋማት የሚያመነጩትን ደረቅና ፈሳሽ ቆሻሻዎችን በተመጠነው ህግ መመሪያ መሰረትን ማስወገድ እንዳለባቸው አስቀምጧል። ባለስልጣኑ ይህን ስርዓት በማስያዝም ከክልሉ ደንብ ማስከበር ጽህፈት ቤት ጋር በመሆን ሰፊ ስራ እየሰራ እንደሚገኝም አስታውቋል። በዚህም አሁን ላይ መንግስት የአካባቢ ብክለትን በሰው ልጆች ላይ የሚያስከትለውን አሉታዊ ተጽዕኖ ለመከላከል ከአጋር ተቋማት ጋር በቅንጅት እየሰራ እንደሚገኝ ባለስልጣኑ የአካባቢ ህግ ተከባሪነትና የአካባቢ ተጽዕኖ ግምገማ ዳይሬክተር አቶ መሐመድ አህመድ ገልጸዋል። ባለስልጣኑ ባካሄደው ክትትልና ቁጥጥር ስራዎችም በሚያመንጩት ደረቅና ፈሳሽ ቆሻሻን አካባቢስ በኩል የተገኙ አምራች አገልግሎት ሰጪ ተቋማትን የገንዘብ መቀጫው እንዲቀጡ ማድረጉንም አቶ መሐመድ ገልጸዋል። ባለስልጣኑ የአካባቢ ብክረትን እንዳያስከትል የቁጥጥር ስራዎችንም አጠናክሮ ይቀጥላል ነው የተባለው። ዘገባው የባልደረባችን የትህትና ተስፋይ ነው። የአላብሽ አካዳሚ 20 ዓመታት በክልሉ ከትምህርት ጎን ለጎን በማኅበራዊ ዘርፍ በርካታ ተግባራትን እያከናወነ እንደሚገኝ ተገለጸም። አካዳሚው 20ኛው ዓመት ምስረታ በዓሉንና የመጀመሪያውን የወይዘሮ ከዲጃ አህመድ ትምህርት እውቅና መድረክን አካሂዷል። ዘገባው የአብዲ ኡስማን ነው። ናርዶስ ዳምጤ አቀርቧለች። የአልሀበሽ አካዳሚ ሀያኛ ዓመት የምስረታ በዓሉንና የመጀመሪያውን የወይዘሮ ካድጃ አህመድ የትምህርት እውቅና መድረክ አካሂዷል። በስነ ስርዓቱ ላይ መልእክት ያስተላለፉት በሀረማያ ዩኒቨርሲቲ የጤና ሳይንስ ኮሌጅና በህይወት ፋና ሁሉን አቀፍ ልዩ ሆስፒታል የአስተዳደር ና የልማት ኃላፊ ዶክተር ፊላ አህመድ ትምህርትና ስልጠና ሀገርን መገንባትና በዓለም ላይ ተወዳዳሪ ለመሆን የሚያስችል መሆኑን ተናግረዋል። የአልሀበሽ አካዳሚ ስራ አስፈጻሚ ዳይሬክተር ኡስታዝ ማህመድ ሀሰን በበኩላቸው የአልሀበሽ አካዳሚ በክልሉ አገልግሎት መስጠት ከጀመረ ሀያኛ ዓመት እንደሆነ እንደሆነው ተናግረዋል። ትምህርት ቤቱ ባለፉት አመታት የተማሩ ዜጎችን በማፍራት ረገድ የበኩሉ ሚና እየተወጣ መሆኑን ገልጸዋል። በዚህም መሰረት በእውቀት፣ በክህሎት፣ በመልካም ስነ ምግባርና በዘመናዊ ቴክኖሎጂ የበለጸገ ትውልድ ለማፍራት ቁርጠኛ ሆኖ እንደሚሰራም ተናግረዋል። ትምህርት ቤቱ በክልሉ ልማት ውስጥ እንደ ኮሪደር ልማት፣ የከተማዋን ንጽህና መጠበቅ፣ የጀጎል ዓለም አቀፍ ቅርስን መጠበቅ ላይ ተሳትፎ ማድረጉን በመግለጽ ይህም ተጠናክሮ እንደሚቀጥል ተናግረዋል። በመጨረሻም ከትምህርት ቤቱ ጎን በመቆም ለደገፉ አካላትና ተቋማት ጥሩ ውጤት ላስመዘገቡ ተማሪዎች እውቅና ተሰጥቷል። ሐረሪ ክልል ቴሌቪዥን ወደ እናንተ እየደረሱ ያሉት ዜናዎቻችን እንደቀጠሉ ናቸው። ወደ ሀገር አቀፍ ዘገባዎች አግርን የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ አዲስ የካፒታል እቃ ፋይናንስ ንግድ ስራ አክሲዮን ማህበር መሀል ፒያሳ ላይ የገነባውን ባለ አስራ አንድ ወለድ ዘመናዊ ህንፃ መርቀው ስራ አስጀምረዋል። በሌላ ዜና ደግሞ ከፍተኛ የትምህርት ተቋማት ዘላቂ ልማትን በማረጋገጥ ሂደት ወሳኝ ሚና ሊጫወቱ ይገባል አሉ። የትምህርት ሚኒስትርና የአዲስ አበባ ዩኒቨርሲቲ ቻንስለር ፕሮፌሰር ብርሃኑ ነጋ የሚሉት በሀገር አቀፍ ጉዳዮቻችን የያዝናቸው ናቸው ናቸው ሌሎችንም ጨምሮ ወደ እናንተ ይደርሳሉ። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ አዲስ ካፒታል ፋይናንስ ንግድ ስራ አክሲዮን ማህበር መሀል ፒያሳ ላይ የገነባውን ባለ 11 ወለድ ዘመናዊ ህንፃ መርቀው ስራ አስጀምረዋል። ከንቲባ አዳነች አቤቤ በዚህ ወቅት እንዳሉት አዲስ ካፒታል ለበርካቶች የስራ ዕድል በመፍጠር እና ተኪ ምርቶች እንዲበራከቱ በማድረግ አይነተኛ ሚና እየተጫወተ ይገኛል። አዲስ የተገነባው ህንፃ ለባንክ፣ ለኢንሹራንስ ና ለቢሮ አገልግሎት ምቹ ሆኖ የተገነባ መሆኑን ገልጸው የህፃናት ማቆያ አካል ማጎልበቻ ና ካፍቴሪያዎችን ጨምሮ ለሰራተኞች ምቹ የስራ አካባቢ እንዲሆን ተደርጎ ተገንብቷል ነው ያሉት። ከተማችን ጀምሮ የመጨረስና ቃልን በተግባር የመፈጸም ማሳያ በመሆኑ በየሳምንቱ አዳዲስ የነዋሪ ተጠቃሚነት የሚያረጋግጡ ውጤቶች እያበሰርን ነው ሲሉም ተናግረዋል። የከተማ አስተዳደሩ ምክትል ከንቲባ እና የአክሲዮን ማህበሩ የቦርድ ሰብሳቢ ጃንጥራ ራባይ በኩላቸው ህንፃው ከሶስት ዓመት ባነሰ ጊዜ ተገንብቶ መጠናቀቁ አንስተዋል። አክሲዮን ማህበሩ በ500 ሚሊዮን ብር ካፒታል የዛሬ 11 ዓመት መመስረቱን አንስተው ለከተማዋ ሊዝ የፋይናንስ መፍትሄ መሆኑንም ዓላማ አድርጎ እንደነበረም ተናግረዋል። ማሽነሪዎች የግንባታና ኢንዱስትሪ መሳሪያዎችን ግብአት በማቅረብ የሚታወቀው አክሲዮን ማህበሩ በማኑፋክቸሪንግ፣ ኮንስትራክሽን፣ ግብርና ዘርፎች ወሳኝ ሚና እየተጫወተ እንደሚገኝ ገልጸዋል። የአዲስ አበባ ካፒታል እቃ ፋይናንስ ንግድ ሥራ አክሲዮን ማህበር በአሁኑ ሰዓትም ሀብቱን 3 3 ቢሊዮን ብር ማድረሱም ተመላክቷል። ከፍተኛ የትምህርት ተቋማት ዘላቂ ልማትን በማረጋገጥ ሂደት ወሳኝ ሚና ሊጫወቱ ይገባል አሉ የትምህርት ሚኒስትርና የአዲስ አበባ ዩኒቨርሲቲ ቻንስለር ፕሮፌሰር ብርሃኑ ነጋም። የአዲስ አበባ ዩኒቨርሲቲ የ75ኛ ዓመት አልማ ዘየው በልዩ በዓል አካል የሆነው የአጋሮች መርሃ ግብርና ለዘላቂ ልማትና ለአፍሪካ መጽ እጣ ፈንታክ የከፍተኛ ትምህርት ሚና በሚል መሪ ሀሳብ የፓናል ውይይት ተካሂዷል። ብርሃኑ ነጋም በወቅቱ እንዳሉትም ለሀገራት ሁለንተና እድገት ከፍተኛ ትምህርት ተቋማት ሚና ወሳኝ ነው ብለዋል። ተቋማቱ የተማረ የሰው ኃይልን በማፍራት እንዲሁም በጥናትና ምርምር ስራዎች ዘላቂ ልማትን የማረጋገጥ ሂደት ላይ አሻራቸውን ማሰረፍ ይጠበቅባቸዋል ያሉትም የደቡብ ደቡብ ትብብር ምክትል ዋና ጸሐፊ ፕሮፌሰር ሂሩት ወልደማርያም በበኩላቸው ዘላቂ ልማት የሚለካው በእውቀትና በእሴት መጎልበት እንዲሁም በማህበረሰብ ለውጥ ጭምር መሆኑን ጠቁሟል። ለዘላቂ ልማት መረጋገጥ የከፍተኛ ትምህርት ተቋማት ያላቸው ሚናም ቁልፍ መሆኑንም ነው ማስረዳታቸውን ኢዜአ የዘገበው። ከፍተኛ ትምህርት ተቋማት በዘላቂ ልማት ላይ ስርዓተ ትምህርት ቀርጸው መስራት እንዳለባቸውና ማህበረሰብ ተኮር ምርምርና ፈጠራ ላይ የማተኮር ኃላፊነት እንዳለባቸው ተመላክቷል። የፈረንሳይ ምድር ኃይል አዛዥ ጄኔራል ፔር ሼል ኢትዮጵያ የዓለም አቀፍ የንግድ መስመሮች አካል መሆን አለባት አሉ። ከቀናት በፊት በሁለትዮሽ ወታደራዊ ጉዳዮች ከመከላከያ ሰራዊት ጄኔራል መኮንኖች ጋር የመከሩት ጄኔራል ፔር ሼል የተለያዩ ተቋማትን ጎብኝተው ከጦር ኃይሎች ጠቅላይ ታማዦር ፊልድ ማርሻል ብርሃኑ ጁላ ጋር ተወያይተዋል። ጄኔራል ፔርሼል ከመከላከያ ሚዲያ ጋር በነበራቸው ቆይታም በጣም ትልቅ አገር የሆነችው ኢትዮጵያ ትልቅ የኢኮኖሚ ኃይልና ሕዝብ አላ ብለዋል። በመሆኑም ኢትዮጵያ የገቢና የውጭ ንግድን ለማቀላጠፍ እንድትችል የዓለም አቀፍ የንግድ መስመሮች አካል መሆን አለባት ነው ያሉትም። ፈረንሳይ የኢትዮጵያ ሀሳብን እንደምትደግፍ ገልጸው የተባበሩት መንግስታትን ጨምሮ ብዙ ድርጅቶችንም ሀሳቡን እየደገፉት መሆኑን ተናግረዋል። ሀገራቸው ከኢትዮጵያ ጋር ያላትም ወታደራዊ ትብብር ለማሻል እንደምትፈልግም ገልጿል። የአዲስ አበባ ጉብኝታቸውም የዚህ አካል መሆኑን ጠቁሟል። በወታደራዊ ቁሳቁሶች ድጋፍ፣ በሰላም ማስከበር ስራዎች፣ በፈንጂ አወጋገድ ተግባራት፣ በሰው ኃይል ስልጠናና ሌሎችም ወታደራዊ መስኮች ያላቸውን ትብብር ለማጠናከር እንደሚሰሩ አረጋግጠዋል። ኢትዮጵያ የቀጠናው ደህንነት ለማስጠበቅ ዋነኛ ተዋናይ መሆኗን የጠቀሱት ጄኔራል ፒየር ሼል ለቀጠናው ደህንነት ኢትዮጵያ ተሳትፎ እጅግ አስፈላጊ መሆኑንም አጽዕኖ ሰጥተውታል። የኢትዮጵያ ሰራዊት ብዙ የሚደነቅ ገጽታ እንዳለው በመግለጽ ትምህርት የሚወሰድበት ሰራዊት መሆኑንም መናገራቸውን የመከላከያ ኦንላይን ሚዲያ ለፋና ገልጿል። የአፍሪካ ህግ የበላይነትን በማስጠበቅ ልማትና እድገትን ለማራገጥ በወሳኝ ምዕራፍ ላይ ትገኛለች አሉ። የፌዴራል ጠቅላይ ፍርድ ቤት ፕሬዚደንት አቶ ቴድሮስ ምህረት አራተኛው የአፍሪካ ህገ መንግስታዊ ፍርድ ቤቶችና መሰል ተቋማት ዓለም አቀፋዊ ሲምፖዚየም ህገ መንግስታዊነትና ሀገረ መንግስት ግንባታ በሚል መሪ ሀሳብ በአዲስ አበባ መካሄድ ጀምሯል። አቶ ቴድሮስ ምህረት በዚህ ወቅትም የአፍሪካ ለህገ መንግስታዊነትና ለሀገረ መንግስት ግንባታ የጀመረችውን ጥረት አጠናክራ ማስቀጠል ይኖርባታል ብለዋል። አፍሪካ ቁልፍ የህዝብ አገልግሎቶችን መስጠት የሚችሉ የተረጋጋ ተቋማትን በመገንባትና ተቋማዊ በማድረግ ረገድ በስፋት መስራት እንደሚጠበቅባትም ገልጸዋል። የሕገ በላይነትን ማራገጥ የሰብአዊ መብቶችን ለማጠናከር የአስተዳደር ሁኔታን ከማሻል ባሻገርም የአህጉሪቱን ልማት ማፋጠን መሠረታዊ ጉዳዮች መሆናቸውን አብራርተዋል። የዚምባብዌ ጠቅላይ ዳኛ እና የአፍሪካ ህገ መንግሥታዊ ዳኝነት አካል ጉባኤ ፕሬዚደንት ሉክ ማላባም በበኩላቸው አፍሪካውያን በራሳቸው መተማመንና የለውጥ አጀንዳዎችን መምራት እንደሚገባቸው አጽንኦ ሰጥተወታል። የአፍሪካ ህብረትን መሠረታዊ መርሆች ማስጠበቅና አፍሪካውያን የራሳቸውን የለውጥ አጀንዳዎች መምራት እንዲችሉ ማድረግ እንደሚገባ ማስገንዘባቸውን የኢትዮጵያ

አንድ ሲጋራ የህይወት ዘመንን በሀያ ደቂቃ ያሳጥራል ሲሉ ሐኪሞች አስጠነቀቁም። አዲስ በሲጋራ ጉዳዮች ላይ የተደረገ ግምገማ ከዚህ ቀደም ሐኪሞች ከሚያስቡት በላይ የህይወት ዘመንን እንደሚያሳጥሩ በማረጋገጡ አጫቾች ልምዶቻቸውን እንዲያቆሙ ጥሪ አቅርበዋል። ከዩኒቨርሲቲ ኮሌጅ ለንደን የተውጣጡ ተመራማሪዎች እንዳረጋገጡት በአማካይ አንድ ሲጋራ ከአንድ ሰው ህይወት ውስጥ ወደ ሀያ ደቂቃም ያህል ይወስዳል። ይህ ማለት የተለመደውን አንድ ፓኬት ሀያ ሲጋራ የአንድ ሰውን ህይወትን ወደ ሰባት ሰዓታት ሊያሳጥር ይችላል ማለት ነው። ሰዎች ማጨስ ጎጂ እንደሆነ በአጠቃላይ ያውቃሉ ነገር ግን ምን ያህል ጎጂ እንደሆነ አቅለው የመመልከት ዝንባሌ ያላቸው። በአማካይ አጫሾች ወደ አስር ዓመታት የህይወት ጊዜ ያጣሉ። ያ ማለትም ከሚወዷቸው ሰዎች ጋር ሊያሳልፉት የሚችሉትን አስር ዓመታት ውድ ጊዜ ነው ሲሉ የዩኒቨርሲቲ ኮሌጅ ኦፍ ለንደን የአልኮል ትንባሆ ምርምር ቡድን ዋና ተመራማሪ የሆኑት ዶክተር ሳራ ጃክሰን ተናግረዋል። በሆንግ ኮንግ የ128 ሰዎች ህይወት ከቀጠፈው የእሳት አደጋ ጋር በተያያዘ የተጠረጠሩ ተጨማሪ ስምንት ግለሰቦች በቁጥጥር ስለ መዋላቸው ተሰምቷል። የሆንግ ኮንግ ደህንነት ኃላፊ ክሪስታንግ አደጋውን ለመቆጣጠር ከ20 በላይ የእሳት አደጋ ሰራተኞች መሳተፋቸውን ጭምርን የገለጹት ትዕይንት ለባልቅም የሀገሪቱ ገለልተኛ የጸረ ሙስና ኮሚሽን አይሲኤሲ እንዳስታወቀው በቁጥጥር ስር የዋሉት ግለሰቦች ከአደጋው በፊት ሲከናወን ከነበረው የህንፃዎች መልሶ ጥገና ሂደት ጋር በመጠርጠራቸው ነው። ተጠርጣሪዎቹ ጥገናውን የሚያካሂደው የኢንጂነሪንጉ ኩባንያ ዳይሬክተርን ጨምሮ የንዑስ ኮንስትራክሽን ሰራተኞች እንዳሉበትም ተነግሯል። የአደጋውን መድረስ ተከትሎ ቀደም ሲል ሶስት ሰዎች በቁጥጥር ስር የዋሉ ሲሆን አሁን ላይ ተጨማሪ ስምንት ሰዎች በቁጥጥር ስር ላይ ውለው ምርመራ እየተካሄደ ይገኛል። የደረሰው ከባድ አደጋ መንስኤው ምን እንደሆነ እስካሁን በግልጽ ባይታወቅም ለህንፃው መልሶ ጥገና ተብሎ ተወጥሮ የነበረ ተቀጣጣይነት ያለው የፕላስቲክ መረብ አደጋውን አስከፊ አድርጎታል። የአደጋው ምክንያት ለማጣራት ፖሊሶች ወደ ህንፃው በመግባት ምርመራ እያደረጉ ሲሆን፣ በሚቀጥሉት ሳምንታት ውስጥ ውጤቱ ይፋ እንደሚደረግም ተመላክቷል። በሆንግ ኮንግ ባለፈው ረቡህ በጋራ መኖሪያ ቤት ህንፃዎች ላይ በተከሰተው የእሳት አደጋ 128 ሰዎች ሲሞቱ ከ ሁለት መቶ በላይ ሰዎች ደግሞ እስካሁን የገቡበት አልታወቀም ተብሏል። ከአራት ሺህ ስድስት መቶ በላይ ሰዎች በሚኖሩባቸው ህንጻዎች የተከሰተውን የእሳት አደጋ በቁጥጥር ስር መዋል የተቻለ ሲሆን በክስተቱ ላይ የሚደረገው ማጣራት እንደቀጠለ ነው። የሆንግ ኮንግ የደህንነት ኃላፊ ክሪስ ታንክ አደጋውን ለመቆጣጠር ከሁለት ሺህ በላይ የእሳት አደጋ ሰራተኞች መሳተፋቸውን ገልጸዋል። አደጋው ከመድረሱ በፊት ሁሉም ህንጻዎች ላይ የተገጠሙ የእሳት አደጋ የጥንቃቄ መልእክት መሳሪያዎች አገልግሎት እየሰጡ እንዳልነበር መጠቆማቸውን ቢቢሲ ዘግቧል። ተመልካቾቻችን ከሀረሪ ክልል ቴሌቪዥን ለዕለቱ የነበሩ ዜናዎች የተከታተላችሁ ይመስል ነበር። ዜናዎቹ ወደ እናንተ በማድረስ በኩል ምስጋናው ኃይሉ አብራችሁ ቆይታ አድርግ ያለው ከቀሪዎቹ ሀረሪ ቴሌቪዥን ፕሮግራሞች ጋር ሰናይ ጊዜን እየተመኘው የኔን በዚህ አጠናቀቁ። ጤና ይስጥልኝ።